ጤና ይስጥልኝ፣ እንዴት ናችሁ? የዩቱብ ተከታታዮች በዛሬው እለት ቄስ ቶሎሳ ጉዲና ስለ እሬቻ ያላቸውን አመለካከት እሬቻ ምንድን ነው፣ እሬቻ ሃይማኖት ነው ወይስ ምንድን ነው በሚለው ዙሪያ የገለጹትን ሀሳብ ይዤላችሁ መጥቻለሁ። ወደ እሳቸው ወስዳቸዋለሁ። ያው ቪዲዮውን ላይክ፣ ሼር ማድረጋችሁን እንዳትረሱ። ወደ ቄስ ቶሎሳ ጉዲና ወስዳቸዋለሁ፣ ይከታተሉ ይህ የእሬቻ የአምልኮ ባህል በኦሮሞ ኅብረተሰብ ዘንድ በጣም የተስፋፋ ስለሆነ አደራረጉ ይለያይ እንጂ መንፈሱ አንድ እንደሆነ ምንም ጥርጥር የለው። በነገራችን ላይ ኢትዮጵያን እያመሴ ያለው የእሬቻ መንፈስ ብቻ ሳይሆን በምስራቅ፣ በምራብ፣ በሰሜን፣ በደቡብ አካባቢ ሆኖ በተለያየ ስም የመገለጽ አጋንንታዊ አሰራር እንዳለ የማይካድ አቅር ስለዚህ ለመላ ኢትዮጵያ የሚያስፈልገው ሰላምን፣ ጤናን፣ አንድነትን በሚያመጣ ወደ እውነተኛው አምላክ መመለስ ብቻ ነው። ስለሆነም ይህን ሁሉ በሕይወቴ የሆነውንና በዓይኔ ያየሁትን ለመመስከር ያነሳሳኝ በአሁኑ ጊዜ በምድራችን ኢሬቻ እንደ አ አዲስ እንቅስቃሴ ሆኖ የህዝቡን በተለይም የኦሮሞ ልብ እየሳበ መሆኑን እየተረዳው ስለመጣው ሰዎች ሲያወሩ የሚሰማው እሬቻ የኦሮሞ ባህል፣ የሰላምና የአንድነት እንቅስቃሴ ነው በማለት ነው። ወገኖቼ፣ እንደ ማንኛውም እንደ አገር ተቆርቋሪ የማሳስበው ነገር ለኦሮሞ ህዝብ ይህም ባህል አስታኮ የሰላም እንቅስቃሴ አስመስሎ ሰላም የማያውቀውን የእሬቻን በዓል ይሆናል። ለህዝብ ማቅረብ ህዝባችንን ማለቂያ ወደማይኖረው ዋይታና ችግር ማስገባት። ለመሆኑ እሬቻ ህዝብን አንድ የሚያደርግ ከሆነ ለኢትዮጵያ ቀርቶ ለመላው አፍሪካ ኩራት የሆነውን ብሔርተኝነትን ተጸይፎ ህዝባችንን ከላይ እስከታች አንድ ለማድረግ እየሰራ ያለውን ከኦሮሞ ቤተሰብ እግዚአብሔር ያስነሳው መሪ ኦሮሞዎች እንዴት ከእርሱ ጋር ሰላምና አንድ መሆን አቃታቸው? እያቀል፣ እያንዳንዳችን እሬቻ ሰላምን የሚያመጣ ከሆነ የኦሮሞ ህዝብ አንድ በመሆን ለኢትዮጵያ ህዝብ እንዴት ምሳሌ መሆን አልቻሉም። እንዴታ ታቃተ። ዛሬ በምድራችን እየሆነ ያለውን ብንመለከት የኦሮሞ ደም በኦሮሞዎች እየፈሰሰ እንደሆነ እንዴት ማስተዋላችን ተወሰደ። ስለሆነም ኢሬቻ የኦሮሞን ደም ለማፍሰስ ካልሆነ ለኦሮሞ አንድነትና እድገት ምንም ፋይዳ የለው። አንዳንድ ሰዎች የኢሬቻ በዓል የኦሮሞን ሕዝብ እንደማይመጥን በማመልከት ሀሳብ ሲሰጡ ኦሮሞዎች ደግሞ እርሱ ንጹህ ኦሮሞ አይደለም ከሌላ ብሔር ነው፣ እርሷ ኦሮሞ አይደለችም በማለት ነገሩን የብሔርና የጥላቻ ጉዳይ ያደርጉታል። እኔ ንጹህና ፍጹም ኦሮሞ ነኝ ብመረመር የጌታ ኢየሱስ ክርስቶስ መንፈሳዊ ዲኤንኤ ካልሆነ በስተቀር ሌላ ምንም ድብልቅ የለብኝ። ይህን የምናገረው ከጥላቻ ሳይሆን ከልቤ ለሕዝብ በማሰብ እንደሆነ እንድትረዱኝ እፈልጋለሁ። ብዙ ወገኖቻችን ይህ የኦሮሞ ባህላዊ በዓል እንጂ ከአምልኮ ጋር ምንም ግንኙነት የለውም እያሉ ከኋላ ያለውን የመንፈስ አሰራር ሳይረዱ በየዋህነት እየተሳተፉ ነው። ሆኖም ግን የሰላም የአንድነት እየተባለ ሲወደስ ቆይቶ ገና በመስቀል አደባባይ ተከብሮ ሳምንት ሳይሞላ ብዙ የኦሮሞ ልጆች ደም መፍሰሱ ማስተዋል ላለው ሰው እሬቻ ሰላምን የማመጣ እንደሆነ ግልጽ ነው። ዛሬ እሬቻ በወጣቱ ኦሮሞ ሕዝብ መካከል ያገኘው ቦታና አክብሮት ስሰማ እጅግ በጣም አዝናለሁ። ሲሰማ እጅግ በጣም አዝናለሁ። በተለይም ጌታን እናውቃለን የሚሉ የወንጌል አማኞች በዚህ መንፈስና ስርዓት ውስጥ በመጠመዳቸው ለሌሎች እንቅፋት በመሆን የሚያሳስቱ ስለሆነ የእነሱ ጉዳይ ከሐዘንም በላይ የሚያስለቅስ ነው። ለመሆኑ ብርሃን ከጨለማ ጋር ምን ግንኙነት አለው? በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ ከማያምኑ ጋር በማይመጫ አካሄድ አትጠመዱ፣ ጽድቅ ከአመፅ ጋር ምን ተካፋይነት አለውና? ብርሃንም ከጨለማ ጋር ምን ህብረት አለው? በማለት ይናገራል። አስደንቅም። እንዲሁም በኤፌሶን ምዕራፍ 5 ቁጥር ድረስ የብርሃኑ ፍሬ በበጎነትና በዝርግ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ ይላል። ስለዚህ ጌታ ለምታውቁ አማኞች አደራ የምለው የኢሬቻን በዓል ማክበር ምንም የለበትም፣ በማለት ከጨለማው ሥራ ጋር መተባበር ውድ ህይወት ዋጋ እንደሚያስከፍል እንዳንረሳ በፍቅርና በትህትና አሳስባችኋል። ሌሎችን ወደ ጌታ ማምጣት የምንችለው ከላይ እንደጠቀስኩት ከጨለማው ስራ ጋር በመተባበር ሳይሆን የወንጌልን ብርሃን በጨለማ ውስጥ ላሉት በቃልና በኑሯቸውን በመግለጥ የኦሮሞ ህዝብ

ለእድገትና ለለውጥ ያለውን ትልቅ ፍላጎትና ራዕይ በምንም አይነት አይመጥንም። ዘመን ያለፈበት ለእውቀትና ለእድገት ምንም አስተዋጽኦ የማያደርግ ኋላ ቀር እታ ነው። እናንተ የአገር መሪዎች ይሄ አይመጥናችሁ። እናንተ የአገሪቷ ምሁራን፣ የኦሮሞ ምሁራን፣ የዚህ የኢሬቻ በዓል የኢሬቻ ባህል እናንተን አይመጥንም። ወጣቶች ሆይ እናንተን አይመጥንም። አባቶች፣ እናቶች ሆይ እናንተን አይመጥንም። ከዚህ ዝቅ ካለው ጋር አትተባበሩ። ስለሆነም ዛሬ ወጣቱን ትውልድ ወደ እውቀት ብርሃን ማምጣት በሁሉም ደረጃ እንዲወዳደሩ በዓለም መድረክ ላይ ማውጣት እንጂ በዚህ እድሜያቸው እያደገደጉ አባቶቻችን ባህል ነው በማለት ወደ ፊት ከመሄድ ይልቅ ተመልሶ ወደ ኋላ መሄድ እጅግ በጣም አሳዛኝ ነው። ምክንያቱም እነሱ ከቅንጦት ሳይሆን ከይጦት ጎጆ ውስጥ ተቀምጠው እንደሆነ ባህላችን ነውና እኛም በጎጆ ውስጥ እንቀመጥ፣ እነሱ እራቁታቸውን ሄዶ እንደሆነ እኛም ራቁታችንን እንሄድ፣ እነሱ ዛፍ አምልከው እንደሆነ እኛም ዛፍ እናምልክ ነው እምትሉ እነ እሱ አፈር በልተው እንደሆነ እኛም አፈር እንብላ ማለታችን ነው። ይህ ለህልና የማይመች የአስተሳሰብ አውስነውና ልባችንን ወደ ጌታ ወደ እውነት መመለስ ያስፈልገናል። ዛሬ የተማረ የኦሮሞ ቀርቶ ያልተማረ ባላገሩ እንኳ ለጤናውና ለዕለታዊ ኑሮ ተሻሽሎ መገኘት እንጂ ያለፉትን የመከራን ታሪክ በማስታወስ በምንም አይነት መታሰር አይፈልግም። ይህ ደግሞ ኦሮሞ ጠቃሚና ጥንታዊ ባህል ተወስዶ እንደገና እንዲሰራራ ሀሳብ ያቀረበው ሰው የኦሮሞን ህዝብ በእውነት በድሏል።

በድሏ ሰዎች እሬቻን በዓል ለአምልኮ አይደለም ብሎ ይከራከራሉ። ለአምልኮ ካልሆነ ቅቤ ተቀብተው ጨለያቸውን አንግተው የሚሰዋ እንስሳ ይዞ በአንድ ላይ የምለመነው ምንድነው? ከዚህ አንጻር ስንመለከተው እሬቻ የወጣለት የመናፍስት አምልኮ ነው። ይህን ከልጅነት ጀምሬ በዓይኔ ስላየው ማንም ሌላ ልክደኝ ወይም ሊያሳምነኝ አይችልም። ህልቁንስ ይህ መንፈሳዊ ጦርነት እንደሆነ ብ እናስተውጥሩ በመጽሐፍ ቅዱስ ውስጥ እጅግን የተወሳሰበና የተጠናከረ የክፉ መናፍስት ዓለም እንዳለ በኤፌሶ መልእክት ምዕራፍ 6 ቁጥር 12 ላይ እንመለከታለን። መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆችና ከሥልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሠራዊት ጋር ነው እንጂ በማለት ይናገራል። ምድራችን የተያዘው ህዝባችን የተያዘው ሰመኑ የተያዘው ምዕራቡ የተያዘው ደቡቡ የተያዘው ምስራቁ የተያዘው በዚህ በጨለማ መንፈስ ነው። ስለዚህ ነው አንድ ላይ መኖር ያቃተን። ስለዚህ ነው የምንገፋፋው፣ ሌላው ሌላውን የሚበድለው። ስለዚህ ነው ሌላው ሌላውን የሚሰርቀው። ስለዚህ ነው ከነዚህ ከመናፍስት አሰራር ለመላቀቅ መፍትሄው በኢየሱስ ክርስቶስ በማመን ነጻ መውጣት እንጂ ሌላ መን መንገድ በቪዲዮ ትምህርት አግኝተናል ብላቸው የምታስቡ ከሆነ፣ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ። ሰላም ሁኑልኝ ላለሁ